እናንተ ዛራና ቻንድራ እኮ ታርቀው እንደገና ድራማውን ጀመሩት። ኦ ማይ ጋድ ሮማንቲክ ነው። ዛሬ ብሩክ፣ ዛሬ ሽንኩር ታከታተፍ አይችልም እንጂ አቤት አቤት፣ መጥበሻ ላይ አያያዙ ሼፍ ነው የሚመስለው እኮ። እናንተ ለሀይሚ ምግብ ሰራላት፣ ሰርቶ አጎረሳት። ኦ ማይ ጋድ ይሄ በጣም ትልቅ የሆነ ትኩሳት የሆነባችሁ ነገር ነው እና እነ ቻንድራ እንግዲህ ይህን ሮማንቲክ ነገር ጀምረውልና፣ ለእኛም እንግዲህ ድራማዋን ለመኮንኮን በዝግጅት ላይ ነን። በጣም ነው ደስ የምትሉት እንደዚህ ስትሰሩ፣ ነው ደግሞ የሚያምርባችሁ ፑ ሞቴር ሳይ። እናንተ ደግሞ ሀይሚ ድንግልናት አይደለችም እያላችሁ ትወራርዳላችሁ አሉ። ኦ አይ ዳንጅሬ ሲሆን እና፣ ለምን አታስመርምሯትም? አስመርምሯታ። እናንተ ኩብ ምን አስጸነቃችሁ? እናንተ ቆይ ብሩክ ለሚወስደው እናንተ፣ የብሩክ ሀብት እኮ ነው። ምን ያስጨነቃችሁ? እንዲ ረካበሻ መከሬ እኮ መከሬ። ምንድነው ችግራችሁ ግን? የምሬ እናመላችሁ በማያስ አሁን ድንግልነት አይደለችም እንዴ? ምንኩርናችሁ ምንኩርናችሁ፣ ወዮ ወዮ ወዮ። ስማ፣ እንዲ ቀመሞች ገርሙኛላችሁ። የምሬ ነው እና እናት አይደለችም እያላችሁ ነው ያሉ ነው አሉ። አረግ ወይኔ፣ አሁን የእናንተ እኮ ተወልዶበት ተረግዞበት፣ ስለ ሀይሚ ድንግልና መጨነቅ ግን ትንሽ አይከብድም? ይከብዳል። ምር እያንዳንሽ አብዛኞቻችሁ እኮ ወልዳችሁ አሮጌት፣ አሮጌት ምናምን ሆናችሁ ነው እንደዚህ የምትሉት። እና አስመርምሯት ብር ክፈሉላት እና ተመርመር ከዛ በቃ። እንዴ ምን አገባችሁ? ወይ ሆነች አልሆነች፣ አብረው ሆኑ አልሆኑ አደሩ። ደግሞ እናንተ ምንድን ነው እንደዚህ ቀለበት ተሰራታ ተበሉ ምናምን። ለምንድን ነው ማንድ ነው እንላለን አዎ፣ እንላለን። ለምን አንልም እንዴ? በሰሞኑን አዲስ ነገር አለ ቢሩ ግማ እንደዚህ አፍሽቀውን አብሽቀውንማ ዝም ብለን አትቀርም። እስኪ ይህ ቀራል ምናምን እያሉ ነው ማለት ነው። እስኪ በእነሱ ሁሉ ትናንትና፣ አሁን ማለት ነው እንደ ሳምካት ላይ ብላይ፣ አንድ ቀን ደግሞ ጨጓራቸውን እድዳርቃቸው ቀለበት ምናምን አድርግላት ና እና እነ ቻንድራ ዛሬ ኦላላ፣ በጣም ደስ የሚል ቀን ነበር ያሳለፉት። አይ ቡራዬ፣ ብለ ብለ ወጥ ቤት ሆንክ ደግሞ በጣም ነው ደስ የሚለው ያምራል። በጣም ወጥ ቤት መሆኑ ተስማምቷል። ትንሽ ግን ሽንኩርት አከታተፍ አሰልጥኝ ውሃ የሚየ ከዛ ውጭ ጎበዝ ነው ሲሰራ ቃ ምናምን ያጥላል ግን ደግሞ ቤት አታቆሽሽ። እንዲህ ቤቷን እኮ እንዳለ ስረከረክባት። ይመቻችሁ። ለማንኛውም ይሄ ሮማንቲካችሁ ነው የናፈቀን የምሬ ነው። እኔ ቪው ባይኖሩ ምን አስጨንቃችሁ እንዴ። እኛን እንደዚህ ማዝናናት ነው እኛ ደስ የሚለን በቃ እንደዚህ ነው በቃ። እኔ በጣም ደስ የሚለኝ እንደዚ አይነት ቪዲዮ ሲሰሩ ነው በቃ ይሄ ራሴን በዛ ቦታ እየተከው አስባችሁታል። ቅመሞች እኮ በቃ የሚወዷቸው እኮ፣ ለዚህ ነው እነሱ እንደዛ ሲያደርጉ። በቃ እኛ ኢትዮጵያ ሄደን እንደዚህ ብለን ምን ምን ምን እያለን እናስባለን። ሀሳብ እኮ ነው፣ አይሆን እኮ ግን፣ በሀሳብ እንደዛ እናስባለን። እና ሀሳባችሁን ያሳካላችሁ እንዴ ናቸው የኔ ወዶች የኔ ማሮች የኔ ፍቅሮች፣ ደናናችሁ? በጣም ደና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ደናናኝ፣ ደናናችሁ አለው እግዚአብሔር ይመስገን። በአዲስ ነገር ካቸው እያለው፣ ሀይሚና ቡራ ከታረቁ በኋላ ዛሬ ለመጀመሪያ ጊዜ ሮማንቲክ ሮማንሲ ሴንሴቲቭ የሆነ ቪዲዮ ነው የሰሩልን። ባል እንግዲህ ሚስቷን ሚስቱን ገና ከእንቅልፏ ሳትነሳ መጥበሻውን ጣድ አድርጎ ሽንኩርቱን ከተፍ ከተፍ ከተፍ አድርጎ ከዛ በኋላ ምግብ ሰርቶ አልጋ ስር ወስዶ የኔ ውድ ቁርስ ደርሷል፣ ተነሽና ብይ። ኦ ማይ ጋድ ኦላላ ኢ ጋይዝ እንደዚ አይነት ባል ይስጣችሁ። ቅመሞች እየመጭ ማብዛኞቻችሁ ቅመሞች ናቸው። እና እንደዛ አይነት ባሊስጣቸው ከሀገራችሁ ስትገቡ ማለት እዚህ ማዳም ጆሯችሁ እንድንቁር አድርገው አናታችሁን አዙራችሁ ላላችሁ ዞሮ ምናምን አለቃቅሳችሁ ተነፋጭላችሁ ምናምን ሀገር ትገባላችሁ። ከዛ በኋላ ደግሞ አስባችሁታል። ጨቅጫቃ፣ ነዝናዛ ትራሽ ተራህ ቆርሶ እያለ የሚነዛነዝ ባል እንዳይሰጠን። እውነቴን ነው። እንደዛ ሚል ከሆነ አንደያችን ጨሰን ተጫጭሰን ሶስተኛ ዓለም ጦርነት ነው ከባላችን ጋር የምንፈጥረውእና እንደዚህ አይነት ባል ይፈጣጩ ጋር ሲነገሩ ሴቶች እኮ የሚመኙት ወዶ አይደለም። እንደዚህ ሲንከባከባት ምናምን ካሜራ ላይ ያሉ በዛ ላይ ሸበላ ነው፣ እናኛንም እንደዚህ እንከባከበናል ብለው እያሰቡ ይመስለኛል። ተስፋ ማይቆርጡት እናላችሁ አንዷ የተሳለችው ለገብርኤል ነው አሉ። እናንተ ነገራችሁኝ እኮ ኦ ማይ ጋድ ነገራችሁኝ፣ እናንተ እኔ ማልሰማሁም ለካ ተስላለች። በስመ አብ፣ እኔ እኮ ወሬ መስሎ የነበረ ተስላለች አሉ። ቅዱስ ገብርኤል አባቴ ብላሉ። በስመ አብ ወልደ መንፈስ ቅዱስ ይቅር ይበልሽ እናት ዓለም። እንዲሁ የአንቺን ባል እንዳይሰጥብሽ፣ ተገላብጦ ወደ አንቺ እንዳይመጣ መቼም። በክፋት የተሳሉትን ፈጣሪ አይደርስም በጥሩ ነገር የተሳሉትን ነው እንጂ። ምልላችሁ ፈልጌ ነው እንደዚህ አይነት ባል ይስጣችሁ። ትራሽ ቆርሰሽ ስሪልኝ፣ ትጋድሚያ፣ ተጋድሚያ ይላል አንዳንዱ ባል። እንደዚህ አይነት ባል አይስጣችሁ፣ የምሬ ነው እና ቡራዬ ዛሬ ሚስቱን ቀስቅሶ ማለት ነው፣ ቁርሷን ሰርቶ የኔ ውድ አትነሽም እንዴ? ሰርም አትጨርጭቅኝ አትቀስቅስ። ከዛ እንደዛ አድጎ ዘና ፈጣ ሲያደርጋት ዋለ እላችኋለሁ። አሁን ይህን ቪዲዮ በጣም ያሳዘነኝ አንድ ሰው አለ፣ በጣም ነው ያዘንኩት። እንደዚህ ቁርስ ሰርቶ ከእንቅልፏ ቀስቅሶ ሲያበላት የድሮ ፍቅረኛው ታያለች፣ ታያለች ይሳካልኛል ብላ መታ ማለት ነው እና እሷ አሁን ምንድነው የምታደርገው ነው ምን እናንተ፣ ምንቴ ተርፏል? አልሞተም። በስመ አብ ወልድ፣ እኔ እኮ ሞተዋል ብዬ ነው። ምንቴ ተርፏል እናቴ፣ ሆስፒታል ገብቶ እኮ አየሁት። የሀይሚ ታሞ እንግዲህ ሆስፒታል ገባ። እነሱ ሲታረጉ፣ አንቺ እቺኛው አሳ የቡራ የድሮ ፍቅረኛ የፍቅረኛው ናት ብላ የመጣችሁ ማለት ነው። እሷስ የት ደረሰ? በህይወት አለች? እነዚህ እንደዚህ አይነት ሮማንቲክ እነዚህ ልጆች ሲሰሩ እሷ አሁን ይላያሉ ምናምን ሀይሚ ተናዳ ምናምን ብላ ወይም ደግሞ ሰዎችም እንደዛ አድርገው ምናምን በቃ እንደገና ታረቁባት እና፣ አሁን ምን ላይ ናት ልጅቱ? ንገሩ ጋይስ፣ እንዴ፣ ሞተች ወይስ በህይወት አለች? አሁን እንደዚህ እየሆኑ እያየሽ መቼስ ትናደዳለች እንደ ምንቴ ክሎሮክሷን ግጥም ማድረጓ። ምንቴ እኮ አንድ ሌትር እኮ ነው የጠጣው እናንተ። አንድ ሌትር ክሎሮክሱ ግጥም። አይ ወይኔ ግማሽ ጨጓራውም አይኖርም ልጁ። ና እንዴት ናት? በህይወት አለች ወይ? እንደዚህ እያየሽ ምናምን ትናደዳለ ያስባለው ምንቴም ሳይሆን ቴዲም አለ ነገሩ። ቴዲ ራሱ ቴዲ ግን ለድራማ የመጣ ኮ ነው በነገራችን ላይ እንጂ የእውነት አይደለም። ቴዲ ለድራማ የመጣ አክተር ነው። እና ቴዲን ብታስታርቁት ደስ ይለኛል። ቢመጣና ሰላም ብትፈጥሩ፣ ከዛ አብሮ እንደ ጓደኛ ሆኖ ልክ እንደ ፋሲል ተስማምቶ በእርግጠኝነት ታያላችሁ፣ ነገ ከነገ ወዲያ ማለት ነው። ቴዲ ይቅርታ ጠይቆ ከነሀይሚ ጋ ታርቆ ከዛ በኋላ የራሱን ቻናል ነው የሚያሳድግ ብዬ ነው ማስበው። ቴዲ የመጣው ቻናሉ ለማሳደግ ምናምን እንጂ ወይ ሀይሜ አይነ ሰጥታው ወይም እሱ ብሩክ ጋር ሆነ ሀይሜ ኔ ትሆናለች ብሎ አስበው አይደለም። ይህን ማወቅ አለባችሁ። እና ቴዲ ብልጥ ብትሆን ጥሩ ነው። አሁንም ነገ መተህ መደባደብ ምናምን ምናምን አይሰራልህም። ገብተኋላ። እነሱ ከታረቁ በኋላ ብዙ ነገር አድርገሃል፣ አልተሳካልህም። አደለ አልተለያዩም። ሰው ምንድነው ማድረግ ያለብህ ከዚህ በኋላ ይቅርታ ተጠይቅና ታርቀህ እንደ ፋሲል ብልጥ ሆነ የራስን እንትን ቻናል ማሳደግ፣ እንደዛ ብታደርግ የሚያዋጣ ይመስለኛል። ከዛ ውጭ የሚያዋጣ አይመስለኝም። በዚህ ሁኔታ ልጆቹ ሮማንቲክ ላይ ናቸው። ብሩኬ ወጥ ቤት ሆኗል። ሀይሚ ደግሞ ማለት ነው እንትን ሆናለች፣ ንግስት ሆናለች፣ ማዲያም ሆናለች ማለት ነው። እና ንግስትና ንጉስ ሆነው እንግዲህ እየኖሩ ነው ልጆቹ። በዚህ መሀል እንግዲህ መግባት ማለት በጣም ይደብራል። አይነፋም፣ አያምርም። በቃ ደስ አይልም ደስ አይልም። እንዲ ምን ሆናችሁ ነው? እኛ ማታ ማታ ደሞ የምንዝናናበት በእነሱ ነው የምንዝናናበት። መዝናኛ ነጣ እንዴ እናንተ፣ እየመጣችሁ ዛጋ ሮብሻ ጸብ ምናምን። እኛ በቃ የምንዝናናው በእነሱ ስለሆነ አታጣሏቸው እስኪ እናንተ። በዛ ላይ ቅመሞቹ ሌብ ላይ ሆነው እየተጣሉ ደሞ እንዱ እኔ ግርም ያለኝ እኔ የድንግልና ነገር እያወሩ ጭራሽ ውድ እኮ ነው እናንተ ከብሩጋ ባይኖር ብሩክ ያላት እኛለን የኛ ነው። ሰርትሉት ነው እንዴ እንዴ ጉድ እኮ ነው እናንተ። እንዴ ሀበሻ እኮ የሚያወራው አያጣም። ምን አገባችሁ እንዴ ምን አገባችሁ እንዴ። ደግሞ ድንግልና እንዴ አስመርምሮ አወስዳችሁ እንጂ እኮ እናንተ እኮ እንዴ ጌታ ሆይ ትግስቱን ስጠኝ ትግስቱን ስጠኝ ነው የሚባል። ሌላ ምን ይባላል? እና ሴቱ ተበላሽቷል ተበላሽቷል እንዴ ምን ነው እናንተ አሁን አላችሁ እያንዳንድሽ ማለት ነው እንዴ ሰጥተው ሰጥተው ላልሆነ ሰው ደግሞ ወደ ሷ የራሳችሁን ጨርሳችሁ ወደ እሷ ዞራችሁ አጋሪ ልትሏት ነው? ቢኖራት ስጭ ልትሏት ነው እንዴ? ለባሏ የብሩክ ነው እኮ የብሩክ ገንዘብ ነው እሱ። ይጠይቃት እንጂ እናንተ ምን ቤት ናችሁ የምትጠይቁ ማለት ነው? እና ኖረም አልኖረም እኛ አይመለከተንም። ዋናው መታረቃቸው ነው። እኛ ምን ፈልገው? ሲቀጥል ደግሞ ሳይጋቡ ስለምን ምን ምን ነው እምታወሩት? እነሱ አልጋ ለይተው እኮ ነው የሚተኙት ነው አሉ። አልጋ ለይተው ነው አሉ የሚተኙት። ወይ ጉድ! ግን ያስችላችኋል እንደዛ ብላችሁ። እኔ እውነቴን ነው፣ እንዴት ነው የሚያስችለው? አይ ደስ ይላል። ለማንኛውም ጥሩ ነው። አመኛለሁ